ማምሻውን ያልተጠበቀ መረጃ ነው የወጣው። ከጎንደር የተሰማው ያልተጠበቀ ነው። ጎንደር ጎርጎራ እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከሚያሰሩት መዝናኛ ስፍራዎች መካከል አንዱ ጎንደር ጎርጎራ ነው። በጣም የበርካቶችን ቀልብ የሳበ ስፍራ ነው። ማምሻውን ታዲያ የተሰማው ምንድነው? ሄሊኮፕተሩ እንደወደቀ የተሰሙት መረጃዎች አሉ። ሄሊኮፕተሩ ውስጥ ማን ነው ያለው? ከፍተኛ ባለስልጣናት እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። ታዲያ ከፍተኛ ባለስልጣናት መካከል የአማራ ተወላጆች አቶ ተመስገን ጥሩነህና ከዚህ በፊት የአማራ ክልል ርዕሰ መስተዳደር እንዲሁም የነበሩት አቶ አገኘው ተሻገር ናቸው። ሁለቱም ከዚህ በፊት የአማራ ክልል ርዕሰ መስተዳደር በመሆን ያገለገሉ አልፎም ደግሞ በፌዴራል ከፍተኛ ሹመት ላይ ምክትል ጠቅላይ ሚኒስትርነት በመሆን እያገለገሉ ያሉት አቶ ተመስገን ጥሩነህና እንዲሁም ከፍተኛ የፌዴራል ባለስልጣናት መካከል አንዱ የሆኑት አቶ አገኘው ተሻገር ይዛ እንደ ወደቀች ጭምርም ነው። እስካሁን ድረስ የሞተ ሰው መኖሩን ያለ መኖሩን የተረጋገጠ መረጃ እንደሌለ ጭምርም ነው። እስካሁን ድረስ እንግዲህ ሄሊኮፕተሯ መውደቋ ነው የተሰማው። መረጃዎች የወጡት መረጃዎች እያሳዩ ያሉት ሕክምና እየተደረገላቸው እንደሆነ ጭምርም ነው። በሄሊኮፕተሩ አደጋ የደረሰባቸው የሞተ ሰው ይኑር አይኑር የታወቀ ነገር እንደሌለ ጭምርም ነው። የደረሰን መረጃዎች የሚያሳዩት። ሚኪነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩል